በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በልዑል እግዚአብሔር ፍጹም ሰላም እንደምንሰነበታችሁ፣ እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። የተወደዳችሁ ክርስቲያኖች ወገኖቼ ሁላችሁም ሙስሊሞችም ክርስቲያኖችም፣ ኢትዮጵያውያን በሙሉ እንደምንሰነበታችሁ። እኔ ዛሬ ይህንን መልእክት ወደ እናንተ ስልክ ምናልባትም እግዚአብሔር ፈቅዶ የሁለታችንንም የልቡና በር አንኳኩቶ መስማት እንድንችል የሚያደርገን ከሆነ ብዬ አምኜ ነው። በእርግጥም እርሱ ይችላል። የትኛውንም የተዘጋ በር መክፈት፣ ማንንም የማይሰማውን እንዲሰማ ማድረግ ይችላል። እናም ለእናንተ የሚሆነውን መልእክት ለራሳችሁ፣ ለሌሎች የሚሆነውን መልእክት ደግሞ ለሌሎች በቀናነት አድርሱልኝ። የምንነጋገርበት የመልእክቴ ርዕስ የማቴዎስ ወንጌል ምዕራፍ ሰባት ቁጥር አንድ ጀምሮ ያለው አይለቃል ነው። የማቴዎስ ወንጌል ምዕራፍ ሰባት ቁጥር አንድ በሌሎች ላይ መፍረድ እንደማይገባ የሚናገር የእግዚአብሔር ቃል፣ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩበትም መስፈሪያ ይሰፈርባችኋልና። በወንድም ዓይን ያለውን ጉድፍ ለምን ላውጣልህ ትለዋለህ በአንተ አይን ያለውን ምሰሶ ግን ለምን አታስተውልም? በወንድምህ አይን ያለውን ጉድፍ ላውጣልህ ተወኝ እንዴት ትለዋለህ? እነሆ በአንተ አይን ምሰሶ አለ። አንተ ግብዝ፣ አስቀድመህ በአንተ ያለውን ምሰሶ አውጣ፤ ከዚያ በኋላ በወንድምህ አይን ያለውን ጉድፍ ለማውጣት አጥርተህ ታያለህ። እያለ ይቀጥላል። የተወደዳችሁ ክርስቲያኖች እኔ አሁን እንድትሰሙኝ ምናልባትም እንድታደርሱልኝ ለራሳችሁና ለሌሎች የፈለግኩት ትልቁ መሰረታዊ ጉዳይ እንግዲህ አሁን ሁለታችንም ጦም ላይ ነን። ኦርቶዶክሳውያን ክርስቲያኖችም የእስልምና እምነት ተከታዮችም በመላው ዓለም ያለን በሙሉ ማለት ይቻላል፣ ሁሉም በተመሳሳይ መልክ ጦም ላይ ነው እና ታዲያ በጦማችን ወቅት በድብድብ በእርግጫ በመሰዳደር ሰውን በመግደል፣ ሰውን በማሳደድ፣ ሰውን በማራቆት ሰው ላይ ጂሃድ ወይም ጄኖሳይድ በማወጅ ይጸደቃል ብላችሁ ታስባላችሁ? የእስልምና እምነት ተከታይ ወንድሞቼ፣ እህቶቼ፣ ወገኖቼ የክርስትና የኦርቶዶክስ ተዋሕዶ እምነት ተከታይ ወንድሞች፣ ወገኖቼ ለመሆኑ እግዚአብሔር ሰው ሰድበንለት የሚደሰት ይመስላችኋል? እግዚአብሔር ሰው አርደንለት ደስ የሚለው ይመስላችኋል? ሰዎችን አዋርደንለት የሰዎችን ሐሳብ በእርግጠኝነት በጥላቻ ዲስከረጅ አድርገን አንቋሸን ሰዎችን ጥለን በዚህ እውነት እግዚአብሔር ጎሽ ልጅ፣ እንኳንም የእኔ ሆንክ ብሎ የሚያጨበጭብልን ይመስላችኋል? እንዲህ እኮ ነው የሚለው። ምናልባትም በጾማችን ሰዓት እንዴት መጾም እንዳለብን እስኪ አስተውሉ። የኛ ኦርቶዶክሳውያን ልጆቼ፣ ወንድሞቼ፣ እህቶቼ የኛ መጽሐፍ እንዲህ ይላል። እግረ መንገድ ግን እናንተም ሌሎች ወንድሞቻችን የእናንተ መጽሐፍ ምን እንደሚል እስኪ እዩት። በጾም ወቅት ሰው ግደሉልኝ፣ ሰው አሳዱልኝ፣ ሰው ረዱልኝ ይል ይሆን የእናንተ መጽሐፍ? ወይስ አትረዱ አትግደሉ? እስኪ የኛ ላንብላችሁ። ኦርቶዶክሳውያን ምናልባት ከዚህ በፊት ያልሰማችሁትና እያወቃችሁ ተግባራዊ ማድረግ የከበዳችሁም ካሁን ጀምሮ ስሙኝ ትንቢተ ኢሳይያስ ምዕራፍ 58 ከቁጥር አንድ ጀምሮ ቃሉ ብቻ ላንብላችሁ። እንዴት በጣም ጮሆ መሰማት እንዳለበት ይሄን መልእክት ሁሉም ክርስቲያን እንዴት ሊቀበለው እንደሚገባ ባለቤቱ ሲናገር፣ ስለ እውነተኛ ጾም የተነገረ የእግዚአብሔር ቃል በኢሳይያስ በኩል ይላል፣ በኃይል ጮህ አትቆጥብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ ኃጢአታቸውን፣ ለያዕቆብ ቤት በደላቸውን ንገር። ነገር ግን ጽድቅ እንደሚደረግ ጽድቅ እንደሚያደርግ ለአምላኩ ፍርድ ለአምላኩም ፍርድ እንደማይተው ሕዝብ እለት እለት ይሹኛል፣ መንገዴን ያውቁ ዘንድ ይወዳሉ። ሁሉም እውነተኛ ፍርድ ይለምኑኛል፣ ወደ እግዚአብሔርም ለመቅረብ ይወዳሉ። ስለምን ጾምን አንተም አልተመለከትከንም? ሰውነታችን ስለምን አዋረድከን አዋረድን አንተም አላወከንም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሠራተኞቻችሁ እንግዲህ ከዚህ በላይ ያለው እንዲህ እንደሚያደርግ እንዲህ እንደሚያደርግ እንደጨዋ ልጅ እንዲያደርግ እንዲያደርግ አንተ ዝም አልከን፣ ይሉኛል አለ። ነገር ግን አለ በጾማችሁ ወቅት ይሄን ታደርጋላችሁ። ስሙ ይልብብላችሁ፣ በደንብ አዳምጡ። በጾማችሁ ቀን ፈቃዳችሁን ታደርጋላችሁ አለ። ፈቃደ ስጋ ፈቃደ ነው፣ ፈቃደ ስጋ ታደርጋላችሁ። ከዝሙት ጀምሮ ከመዳራት ከሴክሹዋል ላይፍ ጀምሮ አይፈቀድም፣ ጾም ነዋ፣ አይቻለም። የተፈቀደልን ቀን መቼ በአግባቡ ተጠቀምን ከዚህ ጀምሮ፣ ከዚያስ። ሌላው ፈቃደ ስጋ በሙሉ ፈቃዳችሁን ታደርጋላችሁ አለ። ሰራተኞቻችሁም ታስጨንቃላችሁ። እነሆ ለጠብና ለክርክር ትጦማላችሁ፣ ድሀውን በጡጫ ትመታላችሁ። በምትጮህበት ድምጻችሁ እንዲሰማ ለኔ ትጾማላችሁን? ድምጻችሁን ወደ ላይ ሳታሰሙ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። እኔ ይህን ጾም የመረጥኩት አይደለሁም። በዚህች እንደዚህች ባለች ቀን በዚህች ቀን ሰው ራሱን ቢያሳዝን አንገቱን እንደ ቀለበት ቢያቀጥም ማቅ ለብሶ በአመድ ላይ ቢተኛ ይህ ጾም በእግዚአብሔር ዘንድ የተመረጠ አይደለምን? እያለ ይቀጥላል ሀሳቡ። እናንተ አንብቡት። እኔ ባጭሩ ግን ለነገራቸው የወደድኩትን ነገር ስሙኝ። እግዚአብሔር በጾማችን ወቅት እንድናደርግ የሚፈልገው ከኛ የሚጠብቀው ዝቅ እንድንል በትህትና እንድንሰማው እንድናዳምጠው ነው ለሌሎች ራሳችንን ዋጋ አድርገን እንድንሰጥ ነው። የኛስ አስተምህሮ ይህ ነው። የኛ ሃይማኖት ይህንን ነው የሚለን። የኛ ቅዱስ መጽሐፍ ይህንን ነው የሚለን። የእናንተ ምን ይላል? በጾማችሁ ወቅት ፈቃዳችሁን አድርጉ፣ ተዳሩ፣ ተላፉ፣ ግደሉ፣ እረዱ ይላል እንዴ? እኔ እንጃ፣ ምናልባት አላቀም። የኛስ ይህንን አነበብን ተማርን። ግን በዚህ ልክ ነው የምንኖረው? ሰው በመስደብ ሰው በማሳደድ አይደል እንዴ ጊዜያችን የሚያልቀው ጾም ነው እህ ሰዓት እስኪደርስ ሰው እንተርብ፣ ሰዓት እስኪደርስ ሰው እናሳድ። ታዲያ ክርስትና በዚህ ልክ ከሆነ ምኑን ክርስቲያኖን ነው? ወንድሞቼ ወጣቶች፣ በወጣትነት ወራት ፈጣሪህን አስብ ተባልን እንጂ በጉብዝና ወራት ሰው አሳድ ተጠቀምበት ጉልበትን ተባልን እንዴ? ሰው ስደብ ተባልን እንዴ? አልተባልንም። እንደ ሃይማኖት ተቋማተን ቢሆን ሰሞኑን ያየሁት በጣም የሚገርም መግለጫ ለትላንትና እና ያየሁት እውነት ነው። አቻችሎ ማለፍ ይሄ ግዴታ ነው። የሁሉም ሃይማኖቶች እኩል የሚታዩበት ተቋም ነው። ልክ ነው። መቆጣት፣ መገሰጽ፣ መቆንጠጥ ልክ ነው። እውነት ነው። ይበልብልናል። እንዲያውም ቶሎ ጆሮ ሰጥቶ በፍጥነት እንዲያዝም የምትመልስ በመስጠቱ በጣም አድናቂ ነኝ። ነገር ግን ቀድሞ ሲበደል የኖረው በደል የደረሰበት አምላኩ የተሰደበበት በዚያውም ላይ ሞት የታወጀበት በጅምላ ከአንዱ ወደ አንዱ እንዲወሰድ የተደረገው ሳይጮህ እንደ በደለኛ መግለጫው ተገልብጦ በዚህ በኩልም ያሉ ተብሎ ሲነገር ግን ልክ ያልሆነ ሚዛን የማይደፋ ሐሳብ ሰምቻለሁ። ወገኖቻችን ማንም ለኛ ማንም ምንም እንዲሆን አንፈልግም። ሙስሊሞች ወገኖቻችን በመኖራቸው ነው እኛ ደምቀን የምንኖረው፣ እኛ በመኖራቸው ነው እነሱ ደምቀው የሚኖሩት። ብዙ ወንድም እህቶቻችን አሉ፣ ተከባብረን በጣም እንደ እናት ልጅ፣ እንደ አባት ልጅ ተከባብረን ተደጋግፈን የምንኖር እነርሱን ማጣት ማንም አይፈልግም። የእነርሱን ዝምድና ማጣት፣ የእነርሱን እህትና ወንድምነት ማጣት ማንም አይፈልግም። በፍጹም አብረን ስንኖር ነው የሚያምርብን። እንዴ! አድዋ ጠላት መጣ ሲባል እኮ ኦርቶዶክሱ ብቻ ነው እንዴ የዘመተው? ፕሮቴስታንቱ ብቻ ነው እንዴ የዘመተው? ያኔ ፕሮቴስታንት እንኳን የለም፣ ኦልሬዲ አልነበረም። ቢኖርም ሂድ ነው ነው የሚኖር ወይ ሁለቱ አስር ሰዎች እኔ ተውትሱ እንዳለ፣ ሁለቱ አካላት ግን ወጥተው ነበረ። ለዘመቻ ሲሄዱ አንተ ኦርቶዶክስ ነህ ዞር በለልኝ፣ አንተ ሙስሊም ነህ ዞር በለልኝ ተብሏል እንዴ? አገሪቱ ኦርቶዶክስ ናት፣ አለም አይመለከተኝም፣ አገሪቱ ሙስሊም ናት፣ አይመለከተኝም ተብሏል እንዴ? አልተባለም ። ሁሉም እኩል እኮ ነው ይወጣ። ታዲያ አሁን ምን ማለት ነው? የጋራ ጠላታችን ድህነት ይኸው መጥቶ ወሮን የለ እንዴ? ከዚህ በላይ ድህነት ወሮን፣ አለማወቅ ወሮን፣ ዘረኝነት ወሮን። እሱን ማሸነፍ ሲገባ ዳርና ዳር ሆኖ ምን የሚሉት ነው? ሲጀመር የኛ አምላክ እኛን መስደብ አይቻልም አይደለም አምላካችን ኢየሱስ ክርስቶስን። እኛው ተሰድበን እኛው ላይ ጀኖሳይድ ይታወጃል። ዋይ! ምን ማለት ነው? እኔ የእውነት በጣም ማከብራችሁ፣ ዋው! ምን ተናገሩ ብዬ ገና ፊታችሁን ሳይ ከፍቼ ቪዲዮችሁን የማየው ትልልቅ ሰዎች አዝኛለሁ። አንድ ሰው ይገደል ተብሎ መጅሊስ ሰው ይቀመጣል። ምን ማለት ነው እንዴ? አስፈላጊ እስከሆነ የሃይማኖት ተቋማቱ ጉባኤ መፍትሄ እስጥበት ተብሎ ለእነርሱ መጠየቅ። ከዚያ ውጭ አባት አላችሁ አይደል? የኛ ልጆች ያጠፉ ልጆች አባቶቻቸው ለምን አይጠየቁም? ምናልባት እውነት ነው፣ አባቶቻቸው ኃላፊነት ላይወስዱ ይችላሉ። አዎ የልጆቻቸው ጉዳይ ላይገዳቸው ይችላል። እውነት ነው፣ አሁንም እያየን ነው። ይህንን አባቶቻችን በአስቸኳይ ሁለቱንም የሚያረግብ ለእገሌ እና ለእገሌ የሚሆን አይደለም፣ ሁለቱንም አደብ የሚያስገዛና የሚያረግብ መልእክት ግን ከእናንተ እንፈልጋለን። ንጹሃን አባቶቻችን፣ የሚመለከታችሁ ሁሉ ሁለቱንም ተቆጥቶ ልክ የሚያስገባ መልእክት ከእናንተ እንጠብቃለን። እንደ መንግስትም ልክ እንደዛ ሚሊተሪ ለብሶ እነ እንትና አይታሰሩልኝ የሚል ሰልፍ እሱ ፍጹም አሳፋሪ ነው። ልክ መስቀል ይዤ እንትና ይገደል ብሎ እንደ መውጣት ቁጠሩት። ቄስ አይደለ እንዲ እንዴት መስቀል ይዞ ይገደል ይላል ትላላችኋል። እና ሚሊተሪ ለብሶ የሀገሪቷን ሉዓላዊ ትልቅነቱ ጥጉ እኮ ነው፣ ጣሪያው እኮ ነው። ከዚህ በላይ ጣሪያ ነው፣ በቃ የለም እኮ፣ ሰማይ ነው። ታዲያ ሄድ እኮ ነው። ጸጥታ አስከባሪ ማለት እኮ ምንም ነገር ቢገጥመን ተስፋ ምናደርገው አደርገ ሄደን ምንጠለልበት እኮ ነው። መከታችን እኮ ነው እንዴ! ልጅ ወልደን እኮ ምናልባትም ሀገር እንዲጠብቅ ወይ ሐኪም ነው የምናደርገው፣ ወይ ፖሊስ ነው ምናደርገው፣ ወይ አስተማሪ ነው የምናደርገው፣ ወይ ካህን ነው የምናደርገው። እህ ታዲያ እነንትን ይገደሉ፣ ኢየሱስ ክርስቶስ እንዲህ ነው። አታፍሩም? አያሳፍርም? ወንድም አለም እንደዛ ስትል እሽን ምን አላችኋቸው? ኢየሱስ ክርስቶስን የሰደቡት እኔ ስም መጥራት ስለከበደኝ ነው። አቶ እንትና አቶ እንትና ብዬ ኡስታዝ እንትና ማለት ስለከበደኝ ነው። ግን ሁላችሁ ምን አላችኋቸው? ኢየሱስ ክርስቶስን ሲሰደቡ ስድቡን አልደግመውም። በሞኝ ሁለት ጊዜ ይሰደባል፣ አንድ ጊዜ በሰዳቢ፣ ሁለተኛ በራሱ ስለሚባል ምን አላችኋቸው? ምን መለሳችሁላችሁ? ልክናችሁ፣ ኢየሱስ ክርስቶስ እንደሰደባችሁት ነው አላችኋቸው ነው ወይስ ተቆጣችኋቸው? አልነገራችሁንም እኮ እናንተ ወታችሁ ግን የኛ ልጆች የተናገሩትን ዲቤት ስላደረጉ ለተባለው ነገር ምላሽ ለመስጠት ስለሞከሩ በሱሪ ያላችሁ አያስከፋም። አይደለም እኔ እንደሚያስከፋ መጀመሪያውኑ እርግጠኛ ነበርኩ። ያንንም አስመልክቶ ምለውን ብያለሁ። ነገር ግን የእናንተ መልስ ደግሞ አጻፈው አሳዘነኝ። አሁንም ቢሆን አንድ ነገር ልበላችሁ። እናንተም በሌለ ነገር ተአምር ይፈጠር ብላችሁ ሪ አትበሉ። ችግሩ የነበረው የመነጨው እናንተ ቤት ነው። ተሳዳቢዎች እናንተ ልጆች ናቸው። ጓዳ ይዘው ጥግ ይዘው ስድብ የመሰረቱት የፈበረኩ የጀመሩት እነሱ ናቸው። አስተውል፣ እስኪ ባክ አድርጉና ቪዲዮዎችን እዩ። እኔ ራሱ ተልኮልኝ ያየሁት አይ ልክ ናቸው ሰዎቹ። እኛ ጋ ነገሩ በስቷል ስል ቪዲዮዎች ተላኩ ሳይ፣ ዋው ከአመታት በፊት ከወራት በፊት ስለዚህ ታዲያ በቃ ለሚመጣ መልስ ደግሞ ወጣቶች ናቸው፣ መልስ ይሰጣሉ። ይሄ የቤተክርስቲያን ተቋም አይደለም፣ ክርስቲያናዊ ጉዳይም አይደለም። ነገር ግን ክርስቲያናዊ ጉዳይ እንዲሆን ነገሩን አዞራችሁት። ክርስቲያን አንድ ክርስቲያን ይገደል ተብሎ መውጣት ማለት አንድ ክርስቲያን ይያዝ ብሎ ከመውጣት ይልቅ አንደኛ፣ አንድ ሰው ለመያዝ በጣም ሲምፕል ነው። ይሄ ሁሉ የደህንነት መረብ ያላት ሀገር እንዴት ነው አንድን ሰው የት እንዳለ ማወቅ አቅቷት በዚህ ልክ ሆ ተብሎ የሚወጣው? ሲቀጥልስ፣ ሌላ የልማት ስራ ጠፍቶ ነው ስለ አንድ ሰው ስብሰባ የተደረገው? መጅልሱ ወንድሞቼ ከእናንተ ኮ ብዙ ነገር እንጠብቃለን። ሰፊ አእምሮ ያላችሁ ሰዎች እኮ ናችሁ፣ ማወያየት፣ ሀገርን መታደግ የምትችሉ እኮ ናችሁ። እንዴት በዚህ ተራ ነገር እናያችኋለን? አዝኛለሁ። ህፃና አባቶቼ ቶሎ መልስ ሰጡበት፣ ቶሎ የማረጋጊ ሐሳብ ይሰጥበት፣ ኋላ ዙሩ እንዳይከር እና ነገሮች እንዳይበላሹ። እኛ ተስማምቶ መኖር ነው የምንፈልገው። እኛ ተቻችሎ መኖር ነው የምንፈልገው። አንዱ አንዱን አክብሮት መኖር ነው የምንፈልገው። በዚያም በኩል ኢቫንጀሊስ ያላችሁ ሰዎች የተሳሳታችሁትን ስተት ደግማችሁ ቪዲዮውን እዩት። ለተሳሳታችሁ ስተት ግን ማስተካከያ ለልጆቻችሁ ስጡበት። ለኛ አይደለም፣ እኛ ሶሪ በሉን እንትን በሉን፣ እሱ ሌላ ጉዳይ ነው። ለራሳችሁ ልጆች ግን አይ እንዲህ ሊባል አይገባም ከኔ ተሳስቻለሁ በሏቸው። እኔ መልዕክት ሳስተላልፍ ስተት ካለው መሃሉ ላይ ይቅርታ ብያለሁ። ነገር ግን እውነት ላችኋለው ችግሮች አሉ። ጅራፍ ሲጮህ መልሶ የተገረፈው ሳይሆን ጅራፉ እንደሚሰማ ሁሉ የተተነኮሰው እዚያ ሰፈር መልሶ እንደ በደለኛ የተቆጠር ነው። እኛ ይሄ ነገር ይስተካከል። ልጆቻችንን እኛ እንቀጣለን፣ እኛ እንቆጣለን። የኛ ልጆች ማንም ድንጋይ ያምልክ፣ ውሃ ያምልክ፣ እንጨት ያምልክ፣ መኪናውን አቆሞ ይች መኪና አምላኬ ናት ይበል፣ ቤቱን አምላኬ ነው ይበል፣ መብቱ ነው። አይመለከታችሁ እናንተ የምታመልኩትን አምላክ እስኪ መጀመሪያ ትእዛዙ ምን ይላል? ሕጉ ምን ይላል? እንደ ሕጉ እየኖርኩ ነው ወይ ብላችሁ ራሳችሁን ፈትሹ። ስለ ሌላ ሃይማኖት አይመለከታችሁ እንዴ! ሃይማኖታችን የሚያዘውን መቼ አከናወንን? መጀመሪያ መቼ በስርዓት ጦምን? ይህ በድብድብ እየጦም ነው አይደለ? እና በድብድብ የሚጦምጦም ውጤት ያመጣል ብላችሁ ታስባላችሁ? በፍጹም። ስለዚህ ልጆቻችንን አትንኩብን፣ እኛ እንድንቆጣቸው ፍቀዱ። እናንተም ልጆቻችሁን ተቆጡ። እንዴ አድርገን ለውጥ እናምጣ እንጂ ቲ ቆይ። መንግስቱ ስንቱን ይወጣው? በዚህ በኩል እኛ ስንረብሽ፣ በዚህ በኩል ሌላው ሲረብሽ፣ በዚህ ሌላው በኩል ሌላው ሲረብሽ እኮ ስንቱን ሸክም ነው ተሸክሞ ሰላም ያመጣው? በአንስኛ እንኳን የሃይማኖት ሰዎች ምን ይባል ልናግዘው አይገባም እንዴ? አሁን ስህተቶች እኮ ይኖራሉ፣ መዓት፣ መደፍረሶች፣ መዓት የተበላሹ የተዘረከረቁ አሰራሮች። ግን እኛ እየሰራን እያገዝን ካላሳየን በቀር ሺህ ጊዜ ጥፋት ቢሆን ጎሽ ደጋረኩ ነው ምን ባልኩ። ስለዚህ ሁላችንም ጋር ችግር አለ። ሁላችንም ወደ ህክምና ቦታ ህክምና ቦታው የት ነው? የምናምንባቸው ተቋማት እኛም ወደ ቤተክርስቲያናችን፣ እናንተም ወደ መስጂዳችሁ፣ እናንተም ለአላህ እኛም ለእግዚአብሔር እንንገር። ከዚያ በኋላ መፍትሄው ከሱ ዘንድ ይመጣል። የተነጋገርንበትን ሁሉ በጎ በጎውን ወስዳችሁ የማይጠቅመውን ግን ጥላችሁ ለለውጥ ራሳችሁን ታዘጋጁ ዘንድ አደራ ማለት ፈልጋለሁ። የባረከን የጠበቀን አምላካችን አባታችን እግዚአብሔር ስሙ ለዘላለም